ጤና ይስጥልኝ የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች፣ እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነው የዕለቱን አዳዲስና ወቅታዊ መረጃዎች አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችን ትቆዩ ግብዣችን ነው። በቅድሚያ አርስት ዜናዎችን እነግራችኋለሁ። የአማራ ፋኖ ብሔራዊ ኃይል አፋባ አመራር አርበኛ ዘመነ ካሴ የአማራ ህዝብ ጥያቄውን በሰላማዊ መንገድ አቅርቦ በአገዛዙ ጩኸታም ተብሎ ጦር የተላከበት በመሆኑም ቁጭ እያልሞትን በሚል ለህልውናው እየታገለ ያለ ህዝብ ነው ሲል ተናገረ። ዘመነ ካሴ ጦርነት ይቆም ሰላም ይስፈን አገዛዝ ያብቃ በሚል በአብሮነት ኢትዮጵያና ሪዮት ሚዲያ በተዘጋጀው በይነ መረብ ትይንተ ህዝብ ንግግር ባደረገበት ወቅት ነው የአማራ ህዝብ ለሰላም ቀናኝነቱን ማሳየቱን ያስታወሰው። በዚህ ላይ ዝርዝር ይዘናል። አብይ አህመድ ከጄኔራል ፃድቃንና ከጌታቸው ረዳ ጋር እየሰራው ነው አሉ። ጠቅላይ ሚኒስትሩ ጦርነት ጠማቂ ሲሸነፍ የሰላም ሰባኪ ይሆናል፣ መልሶ ከሳሽ ይሆናል ሲሉም ተናግረዋል። የፕሪቶሪያውን ስምምነት ዋነኛ ተራዳሪ የነበሩት ጌታቸው ረዳና ጻድቃን ጋራም ሙሉ ለሙሉ ስራዬን እየሰራው እገኛለሁ ሲሉ ጠቅላይ ሚኒስትሩ ተናግረዋል። በዚህም ላይ ዝርዝር ይዘናል። በአርሲ የኦርቶዶክስ እምነት ተከታዮች ላይ የሚፈጸመው ግድያ ተባብሶ አልተባለም። ጥቃቱ በታጠቁ ኃይሎች እየተፈጸመ መቀጠሉን የቤተ ክርስቲያኑ አስተዳደር ያስታወቀውም በዚህም ላይ ተጨማሪ ይዘናል። የብልጽግናው መንግስት አዲስ አበባ ፖሊስ በአዲስ አበባ ነዋሪዎች ላይ ፍተሻና ብርበራ ለማድረግ መዘጋጀትን አውጇል። ፖሊስ በአዲስ አበባ መኖሪያ ቤቶችና ሁሉም አካባቢዎች ላይ ፍተሻ አድርጋለሁ ማለት ነው ያወጀው። ለምን የሚለውን ዝርዝር ይዘናል። የሳውዲ ልዑል መሐመድ ቢን ሰልማን እስራኤልን ማውገዛቸው ተሰምቷል። ልዑሉ እስራኤል በጋዛ የምትፈጽመውን ጥቃት ከማውገዛቸው ባሻገር ለፍልስጤማውያን ሰላም ማምጣት ያሻል በሚል ማሳስቧል። ተመልካቾቻችን እነዚህና ሌሎችን በዝርዝር እንመለከታለን። አብራችን ቆዩ። የአማራ ፋኖ ብሔራዊ ኃይል አፋባም አመራር አርበኛ ዘመነ ካሴም የአማራ ሕዝብ ጥያቄውን በሰላማዊ መንገድ አቅርቦም በአገዛዙ ጨዋታም ተብሎ ጦር የተላከበት በመሆኑ ቁጭ ብያልሞትን በሚል ለህልውናው እየታገለ ያለ ህዝብ ነው ሲል ተናገረም ዘመነ ካሴ ጦርነት ይቆም ሰላም ይስፍን አገዛዝ ያብቃ በሚል በአብሮነት ኢትዮጵያ ና ርእዮት ሚዲያ በተዘጋጀ የበይነ መረብ ትይንተ ህዝብ ላይ ንግግር ባደረገበት ወቅት ነው የአማራ ህዝብ ለሰላም ቀናይነት ማሳየቱን ያስታወሰው የአማራ ህዝብ ጥያቄ መልስ እንዲያገኙ ህዝቡ በሰላማዊ መንገድ ሞክሯል አብይ አህመድ የሰጠው መልስ ግን እናንተ ጩኸታሞች የሚል ነበር ያለው ዘመነ ካሴ ህዝቡን በአደባባይ በተደጋጋሚ ከመዝለፍ ባለፈ ጠመንጃን ብቻ ሳ ሳይሆን ቀበቶን ማስፈትቻ ንበረካሉ ተብሎ ጦርነት ታውጆበት ነበር ብሏል። ዘመነ ጨምሮም አሁን በአማራ ክልል በአገዛዙ ጦርና ፋኖ መካከል የሚደረገው ጦርነት በተመለከተ ሲናገርም ህዝቡ በሰላም ለጠየቀው ጥያቄ የእነ ዐብይ አህመድ መልስ ጦርነት ሆነ። ቁጩ እያልሞትም ያለ ህዝብ ደግሞ ለህልውና እየታገለ ይገኛል። አማራ ወደዚህ ትግል የገባው የሰላም መንገዶች ሁሉ ተዘግተውበት ነው ብሏል። አርበኛ ዘመነ ካሴ የአማራ ህዝብ አዲስ አበባ ገብቶ እንዳይታከምና በተለያዩ ክልሎች በሀገሩ እንዳይኖር እየተፈጸመበትን በደል ተደርጉሎ አንስቷል። የአማራ ህዝብ የተገደለውና የተፈናቀለው በዐብይ አህመድ፣ ሽመልስ አብዲሳ፣ አሻር ሊያሰንዳ በመሰሎቻችን መሆኑን በግልጽ አስታውቋል። የታመመ አዲስ አበባ ሄጄ ልታከም ቢል ተደብድቦ ይመለሳል። በተለያዩ አገሪቱ ክፍሎች ያለን አማራ እየገደሉ የተረፈውን አፈናቀሉት። በአንድ ወቅት የተባበሩት መንግስታት ድርጅት እንዳለው በ11 የአማራ ክልል ዞኖች ውስጥ 11 የተፈናቃይ መጠለያዎች ተፈጠሩ። እነዚህን ተፈናቃዮች የደቡብ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 ይህንን ትግል የሚያደርገው ጦርነትን ለማቆምና ሰላምን ለማምጣት እውነተኛ ፍትህ በማስፈን የእልቂትን ምዕራፍ ለመቋጨት ነው። ዘመነ ካሴ በንግግሩ ዋናው የሰላም ጦስ የአብይ አገዛዝ መሆኑን በመጥቀስ የአገዛዝ በትብብር ለማስወገድ በሁሉም አይነት መንገድ መነጋገር፣ መናበብ የሚያስፈልግበት ወቅት ላይ እንደምንገኝ ማወቅ አለብን ብሏል። ዘመነ ለጸረ አገዛዝ የፖለቲካ ኃይሎች የጋራ ግንባር ለመፍጠር መሽኮርመም የለብንም ሲልም የተፋላሚ ወገኖች የጋራ ግንባር እንዲፈጠርም አሳስቧል። በትላንትናው ዕለት በበይነ መረብ በተዘጋጀውም አጠቃላይ አገዛዝ ያብቃ ሰላም የምጣት ጦርነት የቆም ዝግጅት ላይ በሚሊዮን የሚቆጠሩ ዜጎች እንደተሳተፉ የወጡ መረጃዎች ያሳያሉ። ዐብይ አህመድ ከጄኔራል ጻድቃንና ከጌታቸው ረዳ ጋር እየሰራሁ ነው አለም። ጦርነት ጠማቂ ሲሸነፍ የሰላም ሰባኪ ይሆናል፣ መልሶ ከሳሽ ይሆናል ሲል ጠቅላይ ሚኒስትር ዐብይ አህመድ እየተከሰስኩ ነው ማለት መልሷ። የፕሪቶሪያውን ስምምነት ዋነኛ ተራዳሪ የነበሩትን ጌታቸው ረዳና ጻድቃን ነበሩ ያሉት ጠቅላይ ሚኒስትሩ ከእነሱ ጋር በመተባበርስ ብቻ ሳይሆን አብረን እየሰራን ነው ብለዋል። አብይ አህመድ በኢቢሲ በደብራቸው ቆይታና በርካቶች ፊት በነሱት ቃለመጠይቃቸው መጠይቃቸው በትናንትና ሁለት አራተኛ ዙር ተብሎ ተለቀቀውም ኢትዮጵያ ውስጥ ችግር የሆነው በጥባጭ፣ ክላሽ አንጋቹ፣ ጦርነት ጠማቂ ሲሸነፍ የሰላም ሰባኪ ይሆናል፣ መልሶ ከሳሽ ይሆናል ሲሉ መናገራቸውን ተደምጠዋል ራሱ ራሱ አደፍራሹ መልሶ ከሳሽ ሆኖ መንግስት ስለሰላም ምንድን ነው የሚያስበው ይላሉ። ጠቅላይ ሚኒስትሩ መንግስት ስለሰላም ያለው አመለካከት ግልጽ ነው፣ ከፕሪቶሪያ በላይ የመንግስት የሰላም ቁርጠኝነት የሚያሳይ ምንም ነገር የለም በማለት እንደ ትልቅ ስኬት እንዲቆጠርላቸው ሲናገሩ ተደምጠዋ አንድ ሚሊዮን ዜጎችን ከገደሉ በኋላ በአስገዳጅ ሁኔታ የገቡበትን የሰላም ስምምነት ነው ጠቅላይ ሚኒስትሩ እንደ ትልቅ ጉዳይ የሚቆጥሩት። በኢትዮጵያ ታሪክ በየትኛውም ዘመነ መንግስት ተገዳዳሪ ኃይሎች እያሸነፈ በ24ና በ48 ሰዓታት ውስጥ ከተማ ለመቆ መቆጣጠር እየቻለ ለድርድር እንቀመጥ ተብሎ አያውቅም ያሉት ጠቅላይ ሚኒስትሩም ለመጀመሪያ ጊዜ ይህን ያደረገው አሁን ያለው መንግስታችን ነው በማለት ሲያወድሱ ተደምጧል። በለውጡ ጊዜ በውስጥና በሰላማዊ ትግል ነው ለውጥ የሚመጣው ብለን ስንታገል መከራ ስላልደረሰብን ሳይሆን ቤተሰብ ተሰዶብን ተባረን ተሰቃይተንም ቢሆን በግጭትና በጦርነት ለውጥ ሊመጣ እንደማይችል ስላመንን ነው ሲሉም ይናገራሉ። ጠቅላይ ሚኒስትሩ ታዲያም እንዳሉት ከሆነ አሁን ያሉ ሙከራዎች 99 መቶ አይደለም መቶ በመቶ አይሳ ሳያሳኩም ያሉ ሲሆን በዚህም መንገድ የሚሳካ ህልም የለም ሲሉ ይደመጣሉ። ጠቅላይ ሚኒስትሩ የትኛው ነው አይሳካም የሚሉት የሚለው ጠቅላላ በኢትዮጵያ ውስጥ ያለው የፖለቲካ ትግል ከዚህ በኋላ ከብልጽግና የተለየ ስልጣን ሊኖር አይችልም ማለታቸው ይሁን ወይም በውስጣቸው ችግር ያጋጥማቸው ግን በዝርዝር አልተናገሩም። ጨምረውም ታዲያ በሰሜን ጦርነት መቀሌ ልንገባ አንድና ሁለት ቀን ነበር የቀረን፣ አሸንፈናል ሲሉ የተደመጡት አብይ አህመድ ያለቀ ጦርነት መሆኑን ብናውቅም ጦርነት ማሸነፍ ዘላቂ አይደለም፣ ሰላም ይልቃል ብለን ነው ወደ ፊርማ ስምምነት እየገባ ነው ሲሉም ይገልጻሉ። በቤንሻንጉል ጉሙዝ፣ በጋምቤላ በአማራና በኦሮሚያ ክልል በጣም በርካታ ኃይሎች በቅርቡ እንዲሁ አንድ ቡድን ኦሮሚያ ክልል ተራድሮ ገብቶ ስልጣን ተካፍሎ እየሰራ ይገኛል ሲሉም ሀገራቸው ሰላም መሆኑን ለመናገር ሲሞክሩ ተደምጠዋል። ዐብይ አህመድ ይህን ያሉት ታዲያ በትላንትና ሁለት አገዛዝ ያብቃ ሰላም ይምጣ ጦርነት ያብቃ በሚል በበይነ መረብ በሚሊዮን የሚቆጠሩ ዜጎች ባደረጉት ንግግር ላይ ዩቲዩባቸውና ማህበራዊ ሚዲያቸውን ከዘጉ በኋላ ለሳቸው ሲሆን መሽቱን ከለቀቁት በኋላ ነው። ዐብይ አህመድ በፍርሃት ውስጥ ተውጠው የሚያደርጉት ንግግር ላይ ታዲያ አሁን ላይ የፕሪቶሪያው ስምምነት አደጋ ላይ መውደቁን ሳያነሱ ቀርተው የፕሪቶሪያው ስምምነት ዋነኛ ተራዳሪ የነበሩት ጌታቸው ረዳና ፃድቃን ነበሩ በማለት ጠቅሰው አሁን ላይ ታዲያ ከነሱ ጋር በመተባበር ብቻ ዲሞክራሲያ አብረን እየሰራ እንገኛለን ብለዋ ጠቅላይ ሚኒስትሩ። በአሁኑ ሰዓት አቶ ጌታቸው ረዳን አማካሪ ሚኒስትራቸው አርጎ መሾማቸው ይፋ የሆነ ሲሆን ሌተራል ጄኔራል ጻድቃንና የቀድሞ የጦር መሪ እንዲሁም የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንት የነበሩት ሰው ግን አብረቸው እንደሚሰሩ በይፋ አልተነገረም ነበር። ጠቅላይ ሚኒስትሩ ሌተራል ጄኔራል ጻድቃንና ጌታቸው ረዳ አብረውኝ ብቻ እየሰሩ ሳይሆን ከመተባበር ያለፈ ግንኙነት አለን በማለት ሲናገሩ የተደመጡት በራሳቸው ቃለመጠይቅ ነው። በአርሲ በኦርቶዶክስ እምነት ተከታዮች ላይ የሚፈጸም ግድያ ተባብሷል ተባለም። ጥቃቱ በታጠቁ ኃይሎች እየተፈጸመ መቀጠሉን የቤተ ክርስቲያኗ አሰራር ነው ያስታወቀው። በአርሲ ሀገረ ስብከት የጀጅ ወረዳም የኦርቶዶክስ ቤተ ክርስቲያን ቤተ ክህነት በወረዳው ውስጥ የሚፈጸሙ የክርስቲያኖች ግድያ በአስቸኳይ እንዲቆም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአርሲ ሀገረ ስብከት ጽፈት ቤት በላከው ደብዳቤ መጠየቁ ተደምጧል። ቤተ ክህነቱ በወረዳው በአንገዶቻ ቅዱስ በዓል ወልድ ቤተ ክርስቲያን ግንቦት 10 እና ግንቦት 27 ቀን የቤተ ክርስቲያን አስተዳዳሪ ቄስ ተስፋ አለሙን ጨምሮ አራት ታማኚዎች ባልታጠቁ አሎች መገደላቸውን በደብዳቤው ላይ መጥቀሱም በዘገባዎች ተመላክቷል። አንድ ግለሰብ ደግሞ በጥይት ተመተው በሕክምና ላይ እንደሚገኙ ቤተክህነቱ በመጥቀሱን ዘገባው የገለጠ ሲሆን ቁጥራቸው ያልታወቁ ምእመናን ታፍነው ወደ ጫካ ተወስደዋልም ብሏል። የመንግስት ሚኒሻዎች ከአካባቢው እንደሸሹና በርካታ ነዋሪዎችን ከቀያቸው እየተፈናቀሉ እንደሆነ ገልጿል። በዚህ አካባቢ በኦርቶዶክስ እምነት ተከታዮች ላይ የሚፈጸመው ጥቃት በታጣቂዎች ይፈጸማል ያለ ሲሆን ይህንን አገዛዙ ስላላስቆመ በአሁኑ ሰዓት ታዲያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዳች ነገር እንድትፈጥር ማለት ነው በግልጽ በደብዳቤ ጠየቀው። የብልጽግናው መንግስት በአዲስ አበባ በመኖሪያ ቤቶችና በአጠቃላይ በህዝቡ ላይ ብርበራና ፍተሻ አድርጋለው አለም። የአዲስ አበባ ፖሊስ ባወጣው መግለጫ በከተማ የተለያዩ አካባቢዎች ላይ የህግና የአግባብነትን የተከተለ ፍተሻና ብርበራ ለማድረግ ተዘጋጅቻለሁ፣ ልታውቁ ይገባል ነው ያለው። ህብረተሰቡ ለጸጥታው ስራ ስኬታማነት እያደረገ ያለውን ትብብር አጠናክሮ መቀጠል አለበት ማለት ያሞካሸው የአዲስ አበባ ፖሊስ በአሁኑ ሰዓት ታዲያ የከተማዋን ሰላምና ጸጥታ ስጋት ላይ የሚጥሉ ወንጀለኞችን አስመልክቶ ለጠቅላይ መምሪያው በደረሱ ጥቆማዎችና ጥናት ለበለየዋቸው ቦታዎች እንዲሁም የሰላምና ጸጥታ ስጋቶች ላይ እርምጃዎችን ለመውሰድና ጥርጣሪዎችን ለመያዝ የሚያስችል የተጠናከረ ቁጥጥርና ፍተሻ ለማድረግ ተዘጋጅቻለሁ ብሏል። የአዲስ አበባ ፖሊስ ደረሱኝ ካላቸው ጥቆማዎች በጥናት እንደለያቸው ከገለጻቸው ከባድ ወንጀሎች መካከል የጦር መሳሪያ ዝውውር፣ ህገ ወጥ የሰዎች ዝውውርና ህገ ወጥ የገንዘብ ዝውውር ይገኝበታል ብሏል። እነዚህን በአገዛዙ የጦር ጄኔራሎች፣ የፖሊስ ሀላፊዎችና በከፍተኛ ካሪዎች የሚፈጸሙ ወንጀሎችን በህዝብ ውስጥ ለመፈተሽ እንቀሳቀሳለሁ ያለው ግለሰቦች የሚፈጽሙ ባቸው አስመስሎ ወንጀሎችን ለማድበስበስና የሚፈልጋቸውን ግለሰቦች ቤትና ሀብት እንዲሁም የንግድ ተቋማትን ለማጥቃት ማለሙ ሊሆን ይችላል የሚሉ በርካቶች ናቸው። ታዲያ እነዚህና ሌሎች የወንጀል ስጋቶች ሙሉ ለሙሉ ለመቆጣጠርና አጥፊዎችን፣ ተባባሪዎችን በህግ ቁጥጥር ስር ለመዋል የተጠናከረ ቁጥጥርና ፍተሻ ለማድረግ ተዘጋጅቻለሁ ያለው የአዲስ አበባ ፖሊስ መምሪያም የወንጀል ድርጊቶች ይፈጸምባቸዋል ተብሎ በሚጠረጠሩና በተለዩ በሁሉም አካባቢዎች የህግ አግባብን ተከትለን ፍተሻና ብርበራ እናደርጋለን ብሏል። ፖሊስ ያቀደውን ፍተሻና ብርበራ ከመቼ ጀምሮ ተግባራዊ እንደሚያደርግና ለምን ያህል ጊዜ እንደሚቆይ ባይገልጽም የአዲስ አበባ ነዋሪዎች የተጠናከረ ፍተሻና ብርበራ እንደሚደረግ ተገንዝበም አስፈላጊውን ትብብርና ወንጀል እንዳይፈጸም ተገቢውን ጥንቃቄ አድርጎ ማለት በህዝቡ ላይ አዲስ የሽብር አዋርጅ አውጇል። ለዚህም ሲባል የከተማዋ ነዋሪዎች የተለመደ ጥቆማ የመስጠት ተግባራቸውን በማጠናከር ትብብር ያደርጉልኝ የሚለው ፖሊስ በተለያዩ ጊዜያት በየቀበሌው የሚደራጁ ወጣቶች መሪያ ቤቶችን በሚፈትሹበት የፍርድ ቤት ውሳኔ ባልተወሰነበት ሁኔታ ቤት ገብተው የሚበረብሩበትና ሱቅና ንብረት የሚዘርፉበት ሁኔታ ማስቆም ያልቻለው አገዛዝ በአሁኑ ሰዓት በራሱ አዋጅ ህዝቡን ልፈትሽና ልበረብር ነው ተዘጋጁ ሲል መናገሩ አነጋጋሪ ሆኗል። የሳውዲ ልዑል መሐመድ ቢን ሰልማን እስራኤልን ማውገዛቸው ተሰምተዋል። ልዑሉ እስራኤል በጋዛ የምትፈጽመውን ጥቃት ከማውገዛቸው ባሻገር ለፍልስጤማውያን ሰላም ማምጣት ያሻል በሚል ማሳስቧል። በኢድ አላድሃ በዓል ላይ መልእክት አስተላለፉት መሐመድ ቢን ሰልማን በፊልስጤም ያሉ ወንድሞቻችን ሰቆቃ ቀጥሏል ነው ያሉትም። ዓለም አቀፍ ማኅበረሰብ አስፈሪውና አውዳሚውን ጥቃት ለማስቆም ሚና እንዲኖረው አጽንኦት እንሰጣለን ሲሉም ተደምጠዋል። ልዑሉ ልዑሉ ፍልስጤማውያን ሰላም መጎናጸፍ እንዳለባቸውና ንጹሐን ከጥቃት እንዲቆጠውም ጥሪ አቅርቧል። ሲሆም ሲሆን ሳውዲ አረቢያ ግን በዚህ በኩል የሚኖዋ ምን እንደሆነ አልተነገረም። ሳውዲ አረቢያ የሁለት ሀገራት መፍትሄን ከሚደግፉና የፍልስጤም አገርነት ይረጋገጥ ከሚለው ሀገራት መካከል ግን አንደኛዋ ናት። በጋዛ ጦርነት በትንሹ 54770 ሰዎች ፍልስጤማውያን የሆኑ ህይወታቸውን ሲያጡ ከ125800 በላይ የሚሆኑት ደግሞ ቆስለዋል ነው የተባለው። ሐማስ መስከረም 26 2017 ወደ እስራኤል ድንበር ዘልቆ መግባት በሰዓት ውስጥ 1139 እስራኤላውያን ህይወታቸውን በሽብር ጥቃት እንዲያልፍ ማድረጉን ተከትሎ የተቀሰቀሰው ጦርነት አሁንም ቀጥሏል። እስራኤል እየወሰደችው ያለችው መጠነ ሰፊ ጥቃት ታዲያም ፊልስጤማውያን ሀገር አልባ ከማድረጉን ባለፈ የንጹሃን ዜጎችን ሞት አባብሷል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለት መረጃዎች እነዚህ ነበሩ። መልካም ዜናኛል ነው